እኔ ዳርቻው ደባሱ ይባላለው። የስራ ኃላፊነቴ የቋሪት ወረዳ የፀጥታ ኃይል ስምሪት ኃላፊ ነኝ። በሰላም ው ሰባት ወር ወይም ስምንት ወር አካባቢ ቆይተናል። ው ከመከላከያ ጋር ነቆይ ነው ቀጠና ሸፈን የከረምነኛ በእርግጥ ሁና ርኪ መከላከያ የለም። ታጋይም ብዙም የለም። የተወሰነ ቀረር አካባቢ የተወሰነ ኃይል አለ። ምራጥባ የሚባል ኃይል አለ ቢያንስ ከአንድ ሻለቃ እስከ ሁለት ሻለቃ የሆነ ሀይል ያለው በአጠቃላይ እንደ ፎንቶ ሰላም አንድ ክፍለ ጦር ነው የገባ። አንድ ክፍለ ጦር ላይ ሲገባ አንድ ሻለቃ ብርሽልቋለች፣ አንድ ሻለቃ እዛው መካነጅ ዙሪያ ጥበቃ ላይ መድፍ ምናምን፣ አንድ ሻለቃ ተወርውራለች እዚያ። ልክ ቀጠና ስለሚሰፋ እዛ ነው የቆየሁት። የቆየ ነው። በመጀመሪያ መከላከያ ነበርኩ። መከላከያ ሰሜን ጦርነቱ ግዳጅ እንደጨረስኩኝ፣ ወደዚህ ወደ ፋኖ የሚባለው ንቅናቄ ሲጀመር ወደ ሻውራ አካባቢ ግዳጅ ተሰጠን። ከዚህ ወደ ሻውራ ገባን። ከሻውራ ከዳውና ወጣ ሻውራ ከድቼ እናወጣው ወደዚህኛው ገባሁኝ። ስገባ እዚህ ሰፈር ስመጣ መልካሙ ነው ይገባል። መልካሙ የሰፈር ልጅ ነው ድረስ ቀበሌ ጎት ግራድ እና እዛ ጋር ባደረግ ነው። እንትን መሳሪያ ዘንድ ለመውጣት እንገባ ነው። መሳሪያ ዘንድ ለመውጣት እንደገባ ነው። ያው እሱ ወዲያው ዘወጣ። ያው በዚህ አጋጣሚ ተመካክሮ እንደገባ ነው። እውቅና ስላረጋገጡ የተወሰነ ጊዜ ፊ ያው ለማረጋገጥም የተወሰነ የተበላሸ መሳሪያ የስኬስ ምን ሰጡኝ። ያንኛውን ደግሞ መታገስ ዋጋ አለው። ታግቸ ታግቼ

እኔ ውክል እናስገቡ። ከዛ ውጪ ምክትል አይቼው አደረጉ። ምን ይዘው ወጣ፣ ስትወጣ ኮሎያክለሽ እዛ በነበርበት ጊዜ ምን ታዘበ? አይ ከዛ በነበርኩበት ቆይታ እና አገዛዙ ላይ በጣም አንዳንድ ጊዜ በጣም አስከፊ ለህዝብ እንኳን አስተማሪ ያልሆነ ከዛ በፖለቲካ ወይም በፀጥታ ኃይሉ ፕሮፌሽናል መከላከያ ሰራዊት በመጀመሪያ ማቀው ራሱን ተጎድቶ ህዝብ ሲያስተምረው ነው የሚያውቀው። በአሁን ላይ ያለ ግን ያው ከተማ አካባቢዎች ምናምን ውያ ሲነሳ ከገጠር ይልቅ ከተማ ይመርጣሉ። የከተማ ህዝብ ወደ ገጠር እንደሚሳደር ስለሚያውቁ ኤሌክትሮኒክስ፣ ሞባይል ሴንተር እና ጫማ ቡቲክ ምናምን ነው ዘረፋ የሚጀምረው። ይህኛው እና ጦሱ አንደኛ ህዝብ በጣም እንደሚጎዳ ነው ከተሞክሮ አንፃር ገነት አቦና ይህቺ ማስገኘት ምናምን አይቻሉም እንዳለ

ራሳቸው እኩይ ዓላማ ብዙ አይነት ማቴሪያል ዘርፈዋል፣ በመኪናም ጭነዋል። በመኪና እስካሁን የተጫናለ ይህ ማለት የራሱን እኩይ ዓላማ ካሟላ በኋላ የሌላ ቦታ ቸንጅ አድርጎ ቦታ ለቆ የመር ማለት ነው እንጂ የሀገርን የማረጋገጥና የህዝብን ሰላምና ድነት የፈለገ ጸጥታ ላይ አይደለም ብዬ ነፍሩት ነው። በዚህ ልክ ናየት አድርግ አታደርግ ከሚለው አንቀጽ ከወጣ ያው ድርጅቱ በመጀመሪያ ወታደርን እንደ ወታደር የሚያስመስለው አድርግ አታድግ በሚል ነው። ይህን ጥሶ ከተገኘ የእርምጃ እየረሸነ በአሁን ላይ ያለበት ሊሆን ግን ግለሰቡ ፀጉሩን ትንሽ ካሳደገም አላሳደገም፣ ፋኖ ፋኖ የሚል ቃል ካለ ሁሉንም ህዝብ እንደማ በቃ ሁሉንም ፋኖ በሚል ቃል ነው የሚመስሉት እና ያኛውን ግለሰብ ዝም ብሎ የተረሸነም ራሱ እኮ አለ። ከነባር መሾች የተረሸነ ራሱ አለ። ነገር ግን አሁን ላይ የማይረሸ ለምን ወታደሩ አሁን እርምጃ የማይወሰድበት? እኔ በር አይወሰድበት አመራሩ ያለፈኑ ሰላም ነው። ሻለቃ መሪ የሚባለው ከአባሉ የባሰ ነው። ዋና ዘራፊ ነው። ስለዚህ እርምጃው ስትራቴጂ ከላይ መንግስት ያስተላለፈው ስትራቴጂ የነደፈው ስትራቴጂ ሊገባኝ አልቻለም። ግዳጅ በሚለው ብቻ ነው፣ ግዳጅ ፈጽም ይባላል፣ ይሄዳል። አድርጋታ ታድርግ የለም። እዛ አካባቢ ላይ ለምሳሌ ጥይት ከፈነዳበት ሰፈር ላይ እዚህ ነው ደብቀ የቆየው፣ አንዴ ፋኖ ተላላኪነ፣ አንዴ ፋኖ ዘመር ነው በሚል አስቃቂ ላና ግርያ ሌላ ስርቁ ከመሞከር ይልቅ ለምን እንደዚህ አደረግ ተብሎ እርምጃ የሚወስድበት አንድም አጀንዳ እና መስፈርት የለም እኮ ያላሚ ያው ትጥቅ ከነሱ ያው ትግል ከኛ የሚል ቃል ነው። ሳነቅ የገባት እና ሰወጣ ከገነት ከአፄ ውሃ ምናምን አካባቢ ወደዚ ገነት አካባቢ ነበር መጀመሪያ መልካም ምድሩ ምናምን ነድፍ ያለው ቅጣጫውን፣ ካርታና ፕላን ይመቻለሁ በራሴ አጀንዳ አድርጌ ካርታና ፕላን ቢያንስ መልካም ምድሩን እዚህ ሀገር አላደርኩም ብዙም እኔ ቋሪት የት ያስገባኛል የሚለው መልካም ምድር ቼንጅ አድርጌ ጣይቄ ቼንጅ አድርጌ ካርታና ፕላን ከመታ በኋላ መነሻና መድረሻ ያለው ትልቅ ጅረት ወንዝ ብር ባለ ወንዝ አገኘው። ስድስት ክሬዲት ተነሳ ስራ ሁለት ሰዓት ላይ እዚህ ገባሁ። ከገባሁ ጀምሮ ፍሪ ታይም ነበረኝ አንድ ሳምንት ከምናምን እዛ አርፍ ያለው ከዛ ወደዚህ መጣ ባህር ማዶ አይደለም ያለው ከሰፈሬ ጋር ፍጄ ሰፈሬ ሰው አይገለኝ፣ ማቃለው የገባሁበትን ድርጊት ደግሞ እዛው የሀገሬ ልጅ ህዝብ ስለሚያውቅ ማን እንዳስገባኝ ምን ለአድርግ እንዲገባኝ ስለሚያውቁ፣ በእርግጥ ይላሉ ይሰብካሉ፣ ካሉ እዛ ጋር ይገርፋሉ፣ ያንገዳግዳሉ፣ መሳሪያ ይቀማሉ። መሳሪያውን ቀምተው ለዘመድ ያስታጥቃሉ። ብዙ ፕሮፋንዳ የማይደርጉት ነገር የለም። ግን ነገሮች ደግሞ ላይ የሚያምን ሰው የለም ሰምቶ በአንድ በኩል ማስወስ ካልሆነ ውስጥ ቀር አብዛኛው የገባው ሰላም አስከባሪ በሚል ስያሜ በአዲስ ስያሜ የገባው ስያሜ ሰላም አስከባሪ በሚል ኮንትራት ነው። ለአንድ አመት ነው ያው ትግሉ ቀጠለ እንጂ ለአንድ አመት በሚል ኮንትራት ነው። እነሱ በሙሉ ያው መሳሪያ ቀይሮ መሳሪያ ታጥቆ ለመምጣት መኳ ላማ አላቸው። እነሱ እንደሚመደሰ እርግጠኛ ላይ ቢያንስ እንደ ቋሪት ወረዳ ግን አራት ሰው ወይም አራት ሰው አካባቢ አለ የማይቀላቀሉበት ምክንያት ስላለ ምክንያቱም አሰቃቂ ምናምን በህዝብ ላይ ሲፈጽሙ ነበረ። ወንድም እንደ ወንድምነት እንደ ቤትነት እንረስተው ለገንዘብ ብቻ አጀንዳ ያደረጉ ሰዎች ሊግለሰቡ ይችላሉ። እነሱ ወደዚህ የሚቀላቀሉበት አጀንዳ አይመስለኝም። ሌላው ግን ወደዚህ እንዲቀላቀል ምናምን ጥሪ አቀርባለሁ። ደግሞ እንደሚመጡ ደግሞ እርግጠኛ ነኝ። የስነ ልቦና ችግር በጣም ችግር አለባቸው። ስነ ልቦና ታጋ ይባላል። ቢያንስ ሶስት ሰው ሁለት ሰው ቢኖር ነው እንደወረዳው ሌላው እንዳለው ስነ ልቦና እየሞተ ነው። የመታገል አቅም ነው በራሱ ጊዜ ለትጥቅ ብሎ የሄ ውጭ ከዛ ነባር ሚኒስትሮች ካሉት ፕሮፓጋንዳና ከወሬ ከዛቻ ከስ ደውሎ ከመስደብ ውጭ በተግባር ዜሮ ናቸው። እነሱም ደግሞ ከመጡ ይመጣሉ። ጥሪ ተቀብለው ካልመጡ ደግሞ በክንድና በክንድ እናስገባለን በሚል ይሄ እውነተኛ ተግባር ነው። እናገባል የሚታይ ነገር ነው። ስሜ ፍቃዱ ታደለ እባላለሁ። እንድራስ የው ስንገባ ራሱን የቻለ አላማ አለ። አላማችን ምንድነው? መሳሪያ ነው። እኔ እንኳ አንድ ጊዜ አውጥቼ ያው ጅጋ ላይ በነበርንበት በሳት ጅሶ ወጣተ ይጂ አደብድቤ ምናምን ሁለት ወር ማርሜ አስሬ ወጣሁኝ። እንደገና ደግሞ መልሰው ቀላቀሉኝ። ያው የደበደበኝን ሰውም ያው ለመበቀል ያው አልተቻለም። ከፍተኛም ብዙ ነገር ባስብ አልተቻለም። የማይሆን ሲሆን ያው ስራውን ጥዬ መጣሁኝ። ጥዬ ስመጣ ያው የነበረው አቀባበል እዚህ አሪፍ ነው ማለት ነው። ከዛ የደበደቡኝ ያው ሙጫውና አዘብም አለ፣ ሰሞንም የሚባል ልጅ አለ። እነሱ ናቸው ማለት ነው። ያው እንረሽ ነው ምናምንም ተበብለው ነበረ ከዛ ላይ መጨረሻ ላይ ደግሞ እንዶ እስኪ ምናምን ተባለ። መጨረሻ ላይ እንዶ ምናምን ወደ ማረሚያ ቤት ገብቶ እስኪ አንድ ጊዜ እናየው ተባለ። ሁለት ወር እንደታሰርኩኝ ወጣሁ። ከወጣሁ በኋላ ያለው ነገር አልመቼ ሲል ያው ጥዬው ወጥቻለሁ። ያው ውሳኔ መሳሪያ ስለነበረ ያው እርምጃ ከዚህ እንደማይወሰድብኝ ሁሉን ነገር አውቃለሁ። የነበረው ስራ ከዛ በጣም እጅግ በጣም የሚያሳዝን ነው። የሚሰራው ስራ በማህበረሰብ ላይ በቃ የማይሰራ ስራ የለም ፋኖ ነው ተብሎ በሽመል ነው እዛ የሚጠራው ትንሽ ጠጉር ውድግ ብሎ ከታየ ገና ፋኖ ነው በማለት በዱላ ነው የሚታመነው እዛ ተይዞ በዱላ ነው የሚደበደበው ተዋግቶ አንድ ትንሽ ከተማ ላይ ከገባ የንጹሐን ይሁን የምን ይሁን ሳይታወቅ ይዘረፋል ይወድማል ያለ ነገር ምን ነገር ያው ስታዘብ ቆይቻለሁ። ሁለው ያው ለመውጣት ዕቅድ ነበረው። ሁለው ፊት የገባው ሁለው ሊወጣ ነበረ። ሊወጣ ሲል ግን ሁለውን አስወርደው አሁን ደግሞ በአዲስ የሚገባው ነው እየሰጡ ያለ ግን አኳኋኑን አይቶ ያው ካልሰጠ ሁሉም ያገኘውን የያዘ ሁሉ እንደሚመጣ ቃለሁ ከፊትም ያው ብዙ ሰው ስናወጣ ነበረ። ሄዱ ያን ምናምን። የኛን ያመቻቸን ግን የኛ ደግሞ እንግዲህ እንትን ብሎ እንደ እንትን አልተመቻቸም ዛሬ።